ባይ ባይ፣ አብሬሽ እና ሩታ ባይ ባይ። ዳውን ዳውን ዳውን ዳውን። ምን አማራጭ አለ? ወርዳችሁ ዘጭ፣ ወርዳችሁ ዘጭ። ትላንትና ደግሞ ምንድን ነው ይዛችሁ የመጣችሁት? አብረሽ ፊንት በላ። እንዴት ነው እባክሽ? ፊልምን የሰራ ወይስ ፊንትን የበላው ማለት ነው እና ወርዳችሁ ዘጭ። አያችሁ ውሸት መጨረሻ ውሸት ነው። በይዘወይ ማለት ነው። በነገራችን ላይ ትላንትናው ነው፣ በቃ ወደ ቀፌን ትበላ ምናምን ነገር ምና፣ ወርዳችሁ ዘጭ ነው ያላችሁት የትላንትናው። በግድ በግድ በግድ ከ200 ቪው በላይ እንደ ከ200 ምናምን 240 ቪው ምናምን እንደዛ 240 ሺ ማለት ነው፣ ታይቶላችኋል ማለት ነው። ወድቀ ስለመጣሁ ማለት ነው፣ ገባ አደለ? በእናንተ ቤትማ እስከዛ ድረስ ድረስ ማለት ነው ወደ ሚሊየን እይታ ይኖረናል ብላችሁ መልቀልቀቀቀቅስት ስትኖ ነበር። እኛን ማየት ያልፈለገ ስክሮል አድርጋችሁ ረ እለፉት ምናምን ስት ነበር። ደመቁ ማለት ነው። ማን ነች ሩታ? ማን ነው አብሬሽ? ማን ነው የበጎቹ አምላክ ማለት ነው። የበጎቹ አምላክ ከሆነ በጎቹ የእናንተ እንትኖች ናቸው ማለት ነው። እና እናንተ ኔቨር ፌመስ መሳሩላችሁ። እንኳን አይደለም ኢንተርናሽናል ናሽናል ራሱ አይደላችሁ። ማለት ወርዳችሁ ዘጭ። ባይ ባይ፣ አብሬሽና ሩታ ባይ ባይ። ወርዳችሁ ዘጭ። የአረብ ሀገር ሴቶች ናቸው የሚያዋችሁ ማለት። እንዲ አላ ስራ ሲጨርሱ ምናምን እኔን አይጨምረው። እና እነሱ ስራ የፈቱ አንዳንዶች፣ ጅሎች፣ መሀይሞቹ እነሱ ናቸው የሚከተሏችሁ እንጂ ሌላ ፌመስ አይደላችሁም። በቃ አብሬሽና ሩታ ፌመስ አይደላችሁም። በቃ ምን አማራጭ አላችሁ? ተመለሱ። ምን ለማለት ፈልግ የመሰላችሁ ማለት መንገዱ አሁን ማለት ነው። በቃ ሁሉም ናቃችሁ አይደለም። በጎቹ ራሱ በጎቹ ራሱ እንኳን አይደለም ሌላው እንኳን አይደለም እውቀት ያለው ማለት በጎቹ ራሱ ናቋችሁ፣ አስጠላችኋቸው። በቃ እና አማራጫችሁ ምንድን ነው? መመለስ ፖዚቲቭ ኔጌቲቭ ማድረሽ እያለች መጣሽ፣ ደመቁ ትናንትና። ማለት እንደዚህ ደግሞ ልጁን የታረገሽ ነው የመጣሽው ትናንትና። እኔ እኮ እርጉዝ አይደለችም ብያችኋለሁ። ካረገዘችም ማህበራዊ ነው ደግሞ አላረገዘችም፣ ካረገዘችም ደግሞ ልጁ የማህበራዊ ማህበራዊ ማለት ነው። የሩታዬ ደመቁዬ ማለት እና ልጁን አስቀምጠሽ ነው የመጣሽው ትናንትና። ደግሞ ይህ መስላሽ ነው የመጣችሁት በፈጣሪ ወይ። እና ምን አማራጭ አላችሁ እንደዚህ አድርጋችሁ። ሃይሚሻዬና ብሩኬ ደግሞ መጥተዋል፣ እነሱም ተመለሱ። ምክንያቱም የሚሰሩት ውሸት ነው ናሀይሚ እና ነብሩኬ የሚሰሩት ውሸት ነው ግን እኔ እሱን አልናገርም በቃ ልጆች ናቸው ይስሩ ማለት ነው እና ከእነሱ ችግር የለብኝ ከነዚህ ነው ትዳር አለን ፍቅረኛ ሞችነን ምናምን የአዲስ አበባ ልጅነን እያሉ ከሚጃጃሉት ነው ችግሬ ማለት እንጂ ከሀይሚና ከብሩኬ አይደለም ዘና በሉ ማለት እና ስለ ነሱ ማወራለሁ ደመቁዬ። ማለት ምን አማራጭ አለሽ? እንደዚህ ብለሽ መመለስ ነው ያለብሽ ማለት ነው። ገባሽ አይደለም? እንደዚህ ብለሽ መመለስ ነው ያለብሽ። ወደቀ አልወደቀ ብለሽ ወደ ቦታሽ ትመለሻለሁ። አንድ ነገር ልንገራችሁ፣ አብሬሽና ሩታ ማለት ነው ሆዳሞች ስለሆናችሁ ገንዘብ በጣም ስለምትወዱ እንጂ ማለት ነው ዱባይ ሄድን ተጋባን ብላችሁ ካላችሁ የውሸትም ቢሆን ማለት ነው ዱባይ ሄድን ተጋባን ካላችሁ በኋላ ልክ እንደ ባለ ትዳር የውሸትም ቢሆን ትዳራችሁ ትዳርም ባይኖራችሁ ማለት ነው ልክ እንደ እውነተኛ ትዳር አድርጋችሁ የተለያዩ ነገር እየሰራችሁ ጥሩ ጥሩ ነገሮችን እየሰራችሁ ብትቀጥሉ ኖሮ ሀሪፍ ነበር። እናንተ ግን ሆዳሞች ናችሁ። ገንዘብ አጠግቡም ረ የእናንተ ደግሞ ሁሉም ሰው ገንዘብ ይወዳል። ገንዘብ አይጠገብም። የእናንተ ተለየ በቃ። የት ነው ተመልሳችሁ? ዱባይ ሄዳችሁ ተጋባን ብላችሁ የውሸት ሰርግ ማለት መጣችሁ። ምን ጀመራችሁ? ውሸት እንደለመዳችሁት ማለት ነው ሴቴቱ ወንድ ሸክፍ ሀምሳ ወንድ ሸክፋ ባሌ ውሽ ወንዱ ደግሞ ሀምሳ ሴት ሸክፎ ሚስቴ ውሽ የማያያረ ያመጣ ያቸው ሩታ ወንድ እየሰበሰበች ትመጣለች አብሬ ሴት እየሰበሰበ ይመጣ። ሆዳሞች ስለሆናችሁ እንጂ ተጋባን ብላችሁ በዛው ብትቀጥሉ ኑሮ ማለት ነው ጥሩ ነበር። የሚትሄዱት ግን ሆዳሞች ናችሁ። አብረሽና ሩታ ወዳሞች ስለሆናችሁ እንጂ ዱባይ ተጋባን ብላችሁ ካላችሁ በኋላ በጥሩ መንገድ ነበር መሄድ ያለባችሁ። በጥሩ ስራ ነበር መሄድ ያለባችሁ። ከዛ በቃ በጥሩ ሁኔታ ትዘልቃላችሁ። እናንተ ግን ሆዳሞች ናችሁ፣ ዝተት ናችሁ፣ በቃ ሰፍሳፋ ናችሁ። ለድሀ እንኳ ራሱ አትሰጡ ማለት እና ሆዳሞች ስለሆናችሁ መልሳችሁ የት መጣችሁ? ከውሸት ወርደህ ዘጫ አየህ። መቶ ሀምሳ ሺ ቪው እንኳ ራሱ አልታይልሃል አበጋዝ ማለት ነው። መቶ ሀምሳ ሺ ቪው እንኳ ራሱ ሲጠርብህ ወድቀህ እየተንዘላዘልቅ አንሱኝ፣ አናሱ ብለህ መጣው ማለት ና አንሱኛ እናሱ ይብላችሁ መጣችሁ፣ ትላንትና ማለት ነው ደህና ታይቷል። አንሱኛ እናሱ ማለት ነው ደግሞ ከዚህ ቀጥሎ ደግሞ ወድቅ የመጣው ብትል ተወርዳል። በቃ ፌመስ አይደላችሁም። በቃ እኔ ማለት የፈለኩት አብረሽ እና ሩታ ፌመስ ማን ናቸው? አብረሽ እና ሩታ በግ ነው የሚከተላችሁ ማለት ነው። አብረሽ ማን ነው? ሩታ ማን ነች? አንድ ተራ ምንድ ነው ትኩራኔ ነው የምትመስሉ ባይዘወይ ማለት ነው። ማን ሚን ሚን ሩታ ሚን አብሬሽ ማለት ሚን ሩታ ሚን አብሬሽ ያን በቃ ምን ልበላችሁ ማለት ነው ፌመስ አይደላችሁ፣ ውሸታሞች ናችሁ፣ ሆዳሞች ናችሁ። ቤተሰቦቻችሁ ሳይቀሩ መጥተው ይዋሻሉ። እነዛ ሳ በሬ በሬ ብላለች መሲሻ ደግሞ የአበጋዝ ማለት ነው በሬ በሬ ግርንድስ ግርንዲስ የሆኑ ፍቅር እየጠፋች በእናታችሁ፣ ይ ይህን ያባባ ማለት ነው እና ስለ ፍቅር እየመጣለሁ ማለት ነው እና ግርንዲስ ግርንዲስ የሆኑ እህቶች አሏችሁ። ግርንዲስ ግርንድስ አበጋዝ ወደ አድል በሬ ነው የሚያሉት። ይ በጣም እናንተ ቀንሱ። አንድ ታለች ደግሞ ይቺ ግርንድሷ ቤዛ ነው ቤዚ ያላቸት ከአሜሪካ የመጣች ብሎ የመጣ በጋጽ ማለት ነው። ይሄ ከአሜሪካ መጣች ብሎ ከሆነ ቪዲዮ የሰራው በፊት የዛሬ ዓመት ማለት ነው። የሚገርመው ነገር እኮ የሚያሳዝነው ነገር ከቤይሩት ነው የመጣችው። ከዛ በኋላ አንድ ቀን ደግሞ ቤዚ አረብ ሀገር ልትሄድ ነው ብላ ቪዲዮ ሰራች ማለት ነው። እነ ጋሽ እየተቆጣት ምናምን ነገር እውነትሽን ነው። ከአሜሪካ በየት ሀገር ነው? ከአሜሪካ ኑሮ የመጣ ተመልሶ አረብ ሀገር የሚሄደው ባክሽ? ለማን ነው ለበጎቹ? ጅሎች እናንተም ሰው ሆናችሁ ሰው በቃለ ሰው ትቀልዳላችሁ። እናንተ ግብዳዎች ማለት ነው እና እንደዛ ነገር ግባዳ ግብዳ፣ ግርንድስ ግርንድስ፣ ውሸት አመቶች አሉ ታበቀስ ማለት ማለት ያው ቤተሰቦቹ አይደሉም እንደዛ ማለት። እና ሩታዬም ደግሞ እንደዚሁ ቤተሰቦቿ በጣም ገንዘብ ስለሚወዱ ችግር የለባቸውም እሷ ብትረክስም ብትወድቅም። እና አንቺም ወንድ እየሰበሰብሽ ውሽማ ይዘሽ ትመጫለሽ፣ እሱ ሴት እየሰበሰበ ውሽማ ይዞ ይመጣል። ታያችሁ? እናንተ ወራዶች ናችሁ፣ ሆዳሞች ናችሁ፣ አብሬሽና ሩታ ወራዶች ናችሁ፣ ሆዳሞች ናችሁ፣ አጋሰስ ናችሁ። ገንዘብ ገንዘብ ገንዘብ፣ ክብር የላችሁም እንጂ ክብር ማለት። ለራሳችሁ ክብር ቢኖራችሁ ከዱባይ ወደዚህ ዱባይ ሄዳችሁ ከመጣችሁ በኋላ እንደዚህ አይነት ነገር ደግማችሁ መስራት አልነበረባችሁም። ግን ሆዳሞች ናችሁ፣ አጋሰስ ናችሁ፣ ወራዶች ናችሁ፣ ረኪስ ናችሁ። ስለዚህ መልሳችሁ ያው ስራችሁ ርካች ነው እና ማፌፍም ስነ ፌመስ ባይ ባይ

ፍቅርዬ እንግዲህ አትመልስም ብዬ በኮሚኒቲ ሼር አድርጌ ነበር ማለት ፍቅርዬ አትመልስም አንቺ ማን ስለሆንሽ ማትመልስልሽ ምናምን ያላቸው ዋራቢ ትመልሳለች ፍቅርዬ እኔ አንድ ቀን ብዙ እኔ በነገራችን ላይ ቀብራራ ነኝ ከሀብታም ጋር መለማመጥ ወይም ፌመስነኝ ካሉ ሰዎች ጋር እንደዚህ ምናምን ደስ አይለኝም ኩሩ ሄድሃለች በቃ ኩሩ ነኝ ማለት እንደናንተ አንድ ሰው ስለወደድኩት ብዬ አንድ ሰው ስለቀረበ ወይም ስለሳቀድ ብዬ እግሬን አልዘረገም ኩሩ ነኝ ማለት ነው። ገባችሁ አደለም? እና ፍቅርዬ ነው አንድ ቀን ሰላም ፍቅርዬ እንደምን ነሽ አልኳት። አለጡን የመለሰች የደቂቃ ልዩነት ማለት አለጡን ወረቢ ሁነት ወላ አለጡን የመለሰችልኝ ደግም የማልጻፍ ምክንያቱም ያን ሰው እንትን አለልኝ ብዬ እግሬን አልዘረጋም። ከዛ ቀጣይ ደግሞ አሁን ስጠፋ ጻፍኩላት ይላችሁ ሲጀመር አላየችውም ማለት ነው እንደወልኩላት አይሰራም ቆጥሯል እና እኔ እናንተን አደለው ገባቸ አ ይመለስልኛል። ደግሞ ምን ያው ታውቃላችሁ፣ ኩሩ ነኝ ከሀብታም ጋር ፌመስ ጋ ምናምን እንደዚህ እንትማነት ግሬን አልዘረጋም ማለት እና ፍቅር እያልመለሰች ነው ወላሂ ይመልሳልኛለች። እና ሰው ናት እኮ ፍቅር ያው ፌመስ ናት ደግሞ ምርጥ ልጅ ነች፣ ቅል ልጅ ነች፣ ደስ ትላለች። ትንሽ ልጅ እና እንደዛ ነው። እና እኔ እንደናንተ አይደለውም ማለት ነው ገባችሁ? አለ ውዶች ዬ ፍቅርዬ፣ እንግዲህ እስካሁን ድረስ አልመለሰችም። በሰላም ይሁን እንሻላ በጥሩ ነገር ነው ማለት ነው። ሲቀጥል ሲቀጣጠር ስለማን ነበር? ስለ ሀይሚ ይሻይና ስለ ብሩክ ማለት ነው። እኔ እንግዲህ በተፈጥሮዬ ለውሸት ማጨብጨብ አልወድም። ውሸት እንደባብቆ ምናምን ማጨብጨብ አልወድም። ብሩኬና ሀይሜ የሚሰሩት እነሱ ድራማ ነው የሚሰሩት ውሸት ነው። እና ማለት ይስሩ፣ ግን እናንተ እንደዚህ ሆኑ፣ ተጎዱ፣ እንደዚህ ምናምን በቃ ተለቀሱ፣ አብረ ሆኑ። አታልቅ፣ ያኔ አታስቡ፣ አትጨናነቁ፣ አታልቅሱ። እኔ ምወዳችኋለሁ። የሚሰሩት ስራ ግን ያኔ ትክክለኛ ነገር አይደለም። ያኔ ስራ ነው የሚሰሩት ሃሚና ብሩክ ካልተጣሉ እና ትናንትና እንግዲህ ደማ ሰላም መጥቷል። ምክንያቱም ውሸት ውሸት ውሸት ውሸት ሲሆን ህዝቡ ሰለቸው። በቃ በቃን በቃ ዳውን ዳውን አብረሽ እና ሩታ ወይ እነማን ናቸው? በእናታችን እነዚህ ምን አውሬ የመሰሉ ሰዎች ማለት ነው። በቃ ውድቅ ውድቅ ውድቅ። ዛሬ ደግሞ ይህን ሆስፒታል ትገባለች። እንዴት ነው እና ሃሚሻዬን ብሩክ ደግሞ በአንድ መቷል ማለት ነው። እኔ ወዳቸዋለሁ፣ ግን ያው ድራማ ነው የሚሰሩት እንግዲህ ሰላም ሰላም፣ ፈጥሮ ሊመጡ ነው መሰለኛ ማለት ነው። እንወዳችኋለን። ሰላም ፈጥራችሁ ማለት ነው። እነዛ ነው እንግዲህ ፍቅርዬም እንግዲህ በቅርብ ብትመጣ ደስ ይለኛም፣ ወዳችኋለሁ። ላይክ ሽር ሰብስክራይብ አድርጎ የደመቁ በጎች ማለት ነው። እኔ ለመሆን ከእንደገና ተፈጠሮ እሺ፣ ከኔ በታይ ናችሁ እናንተ ራሱ። ዳውን ዳውን፣ በጎቹ ዳውን ዳውን፣ አብሬሽ እና ሮታ ዳውን ዳውን። ስለምንም ስለአምስት ሳንቲም ራሱ አልቆጥራችሁ በጎች ማለት ነው። አትልከስከሱ ቤቴ ማለት ነው። አትልከስከሱ ስለምታስጠልኝ ጌር አውት።